እኔ ነበርኩ ሆስፒታል የነበርኩት እና ለአንድ ደቂቃ ያክል ነፍሱ ሲንፋስ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። የሳምባ ስፔሻሊስት ብለው አመጡ፣ የጭንቅላት ስፔሻሊስት አመጡ! አምስት ዶክተር ብሎ ተሰባስበው እሱ ደከማለ ከደጃፌ ቆም ያለ

ከባድ ነው። ስሜት ሆስፒታል እንደነበርኩ ፈዋድ መልካን እንድና አንድ የአክስት ልጅ እና እኔ ነበርኩ። ሙዋዝም በኋላ መጣ። ከዛ በኋላ በመሀል ሰላት ልንሰግድ አስር ሰላት ልንሰግድ ወጣን። የምናቀውም ዶክተር አግኝተን ነበር። መጀመሪያ ከቤት ሲመጣ ኦክሲጂኑ ሀያ አንድ ላይ ነው የመጣው። አሁን ደግሞ አልሐምዱሊላ ስኳሩ ተስተካክሏል፣ ግፊቱ ተስተካክሏል፣ ኦክሲጂኑ መቶ ፐርሰንት ሆኗል አለን አንድ ዶክተር ኒና ጠይቀ ነው ነበር እዛ በኋላ በመሃል አሱር ለመስገድ ወጣል። አሱር ሰግደን ስንመጣ ከበር ለአንድ ደቂቃ ያክል ነፍሱ ስንፋሱ ተቋርጦ ነበር ብለው በማስነሻ ደረቱ ላይ አድርገው አስነሱት። እዛ በኋላ አራት አምስቱ ነው የተለያዩ ስፔሻሊስቱ ነው ገቡ። በጣም ተረባረቡለት፣ በጣም ተሯሯጡ ኤክስሬ አመጡ ተንቀሳቃሽ ኤክስሬ ብለው አመጡ። የሳንባ ስፔሻሊስት ብለው አመጡ። የጭንቅላት ስፔሻሊስት አመጡ። አምስት ዶክተር ብለው ተሰባስበው እሱ ላይ ተረባረቡ። አርቲፊሻል ገጠሙለት፣ አርቲፊሻል መተንፈሻ ገጠሙለት። ብዙ ሞከሩት። ከዛ አጋጣሚ እኔ በረንዳ ላይ የነበርኩ ፏድ መልካም ትንሽ ራቅ ብሎ ቁጭ ብሏል። መጣና ዶክተሩ የሙሐመድ ቤተሰቦች ሲል በሩን ሲከፍት አጋጣሚ ፊት ለፊት ነበር የተገናኘ ነው። አብሶሪ አለ ዶክተር። ውሸቱን መሰለኝና አብ አብሶሪ ብዙ ልናድ ነው ሞክር ስድስት ሰባቱንን ሞከር ነው ማሽንም አገዘው ሳምባው በጣም ተጎድቷል እና ደክሞ ከሆነ ንገረን ስለው አብሶሪ ብሎ ዶክተሩም አለቀሰ። ህይወቱ አልፏል። እንዴት እንዴት እንዴት ላለ ውሸት ነዋል ነው አልኩት። ከዛ አስገባኝ፣ ገዋን ለብሰህ ግባ አለ። ማሽን የሚቆጥረውን ሀርት ፒቱ የሚቆጥረውን ይዋለኝ አቁሟል አለኝ በጎን በኩል ተኝቷል። ጥረው ትንፋሹን አዳምጧል። እዛ ተገቢ ማህበር ሲል ስለው አይመልስ። ሰው መናገር ከበደኝ። እኔና ክስቱ ልጅ ብቻ ነው። በጣም ከባድ ነው። በጣም ከባድ ነው። መሐመድ ሰይድ አይናገርም። አንድ ሺህ ብር ቸግሮት አይናገር፣ አምስት መቶ ብር ቸግሮት አይናገርም። ሳይናገር ሳይተነፍስ እንዲህ ነው ሳይል እንዲህ አርጉልኝ ሳይል ተብቃቅቶ ነው የኖረው። ችግሩ ችግሮች ነው የኖረው። ለማንም ምንም ብሎ አውቅም። ለማንም አቁም ብሶ ያውቅ። አላሁ አክበር፣ አላሁ አክበር፣ ማሻአላህ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እኔም ሀያቴን አላህ እስካኖረኝ ድረስ አሜን፣ በየቲሞች ጉዳይ ማንም ሳያጨንቀኝ አመኘበት ወድጀው ነው እና የምሰራው በእነዚህ ልጆች ጉዳይ የሚጠይቀኝ ማንኛውም ነገር ካለ ከጎን ለመቆም ዝግጁ ነኝ። አላህ Subhanahu Wa Ta'ala ልጆቹንም አላህ ያሳድግላቸው። ከይደማማን አላህ ጨመርከው ይቀርብ ወደ ወንድሞቼ ነው አላህ ሰብሮ ፈርነሻይታችን ያው ሃሩን ሚዲያን ቲም ይዞ ስለሄደና መቶ ሺህ ብር ለልጆቹ እና እንደገና ደግሞ በራሱ ሃያ ሺህ ብር አጠቃላይ መቶ ሃያ ሺህ ከዚህ በተጨማሪ ደግሞ እነዚህን የቲም ልጆች በሚመለከት በማንኛውም ጉዳይ ላይ እንደ የሲር ለና እንደ ተቋምም ከጎናቸው እንቆማለን የሚለውን የብስራት ዜና ነግሮናል። አላህ ስብሓነሁ ወተዓላ መልካም ስራህን አላህ ይቀበል ማለት ነው። ትላንት እንዲሁ ስንገበገብን የዋልኩት አላህ ያውቀዋል። ረቡል ዒዛ ፊርደውሰል አዕላን ያወፍቀው። ይሄ እኔ እና እናንተ ፈልገ ነው አይደለም፣ ለእሱ የተንሰፈሰፍ ነው። አላሁ ረብልሒዛ እንድናዝንለት ስራ አረገ ነው እሱ እዚያዝን መክሉቁ እንዲያዝንለት ያደረጋል። ባረከላሁ ፊኩም እህቶች፣ ወንድሞች ታፕሼር እያደረጋችሁ ያላችሁ አልፍ አልፍጀዛችሁን አላህ ይክፈላችሁ። እዚህ ጋ መታችሁ ሰዎች ሲነይቱ ፌቅ አካውንት የምትልቁ አላህን ሰው መርዝ ነው ቤታችሁ እያስገባችሁ ያላችሁት የሚጨርሳችሁ። የሚለቀቀው አካውንት የባለቤቱ ብቻ ነው። አቢሲኒያም አዋሽም የባለቤቱ ነው። አቅማችሁ የሚችለውን አብሽሪ ይበሏት መሄድ የምትችሉ ጊዜ እያረጋችሁ የሄዳችሁ እነዚህ ህፃናቶች አብሱ ወንድሜ። አሁን የነየተው ማን እንደሆነ አላቅም አላቅም። እንደው አላህ ይ ከክፉ ነገር አንተ ልጆችን የሚጠብቅ ልጆቹን ማስተምራለሁ አለ። እንደው ሱብሃንል ኻሊቂ የረህመቱን በር የኸይርን በር እጥፍ ድርብ አድርጎ አላህ ይክፈትልህ። በዚህ ሰዓት የሚሰማን ጌታ አላሁም አሚን። የነየታችሁ በሙሉ አልፍ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈልላችሁ በረህመቱ በእዝነቱ በቸርነቱ ወድዶ ይቀበላችሁን እያችሁን አላሁማ አሚን። ይኸውና እንግዲህ የሙሐመድ ቀበል ከእንግዲህ አይመጣም። እኛ ለልጆቹ ባለን አቅም እንኑር። ወንድማችን መሐመድ ሰይድ ድምጸ መረዋውና ሙነሽዱ ወንድማችን መሐመድ ሰይድ እዚህ ቦታ ላይ ያርፋል። አራት ልጆቹንና ባለቤቱን ቤተሰቦቹን ለኛ ነው፣ ኃላፊነት ነው። ሄዱ ሁላችሁም ከስር በምናስቀምጥላችሁ አካውንት ቤተሰቦቹን በምትችሉ ታቀቁ በምትችሉት የቻላችሁትን አምስት መቶ ብር የሚሆን አንድ ሺህ ብር የቻላችሁትን በመደገፍ ለመሐመድ ሰይድን መሞት እኛ መኖር እናርግለት። ለቤተሰቦቹና ለልጆቹ የሚስቱ አካውንት ነው ነጃት አብዱል መናን ጧሃ ይላል። ከዚህ ስም ውጭ ሌላ አካውንት አልተከፈተም። እደግመዋለሁ ነጃት አብዱል መናን ጧሃ ነው የሚለው። ከስር ይቀመጣል አካውንቱ። ከእንግዲህ በኋላ ለሱ በማድረግ ለሱ ሰደቃን እንሰድቅለት። እንግዲህ እሱ ተመልሶ አይመጣም። አንዴ ሄዷል። እኛ ተራችን ደርሶ ኑ እስክንባል ድረስ በሻል ነው ሰደቃ እናርግለት። እሱንም አላንግዶ አድርጎ ይቀበሉ።

ከምድር ላይ ሕይወት በምድር ውስጥ አልፈን ያቺ ቀን ተፍታን ስታራግፈን ገላ ሳንሸፍን ልብስን ከፈን ድንጋጤያችን ሲያዘፈዝፈን ላባንገት ድረስ ሲዘፈዝፈን መሬት ስትነግረን ነውር ሳታልፈን ምን ኸይር ስራ አለም ይተርፈን? ምን ይገኝ ይሆን? ምንይገኝ ሆን ከኸይር ሥራ ይደረታችን ወጥቶ ሲጣራ ብናኝ ሳትቀር ሚስኻለ ዘራ ጥሩና መጥፎ ሲያዝርዘራ ደካማ ነኝ ከደጃፍ ቆም ያለ